ሰላም አለይኩም ረምቱላህ በረካቶች ና ንና ጃነበተሰው እንዴት ናቸው? ሰላም ናቸው ወይ? እኔ አልሐምዱሊላህ እንዴት ናቸው? ረመዳን እንግዲህ ዛሬ ሀያ 7 አለቀ ሀያ 8 ነው ላቸዋለ ች እይነው ዛሬም ማሳያቸሁ ነገር አለ ብታወት ምክንያቱም ያው ቤቱ የወላለቀ ስለሆነ መሳክልክል ነው። እና ውዶች እየላቸዋለሁኝ መሳቀ እንጂ አይድ ላይ መሳቅ ተከለከለ ነው ብዬ ታበቃ ስቅቅ አለሁ። እና እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ወደ ፈራረሰው ቤታችን ማለት ነው። እኛ ቤት እንግዲህ እንደዚህ ይመስላል። ያው ተይጃዛ ቤት በምንም የሚሻለው ነገር የለውም። ያው ስላችሁ አሁን ለምሳሌ ይለያል፣ ያረቤት ምናምን ነገር በቃ ያረቤት ማለት እኮ በቃ ለየት ያለ ምስልን የምናይ ሰዎች አለላ ሀበብ የባሰም አለ ሀቂቃ ማለት ነው። ወላ ሄላችሁ አመናችሁም አላመናችሁም የባሳ አለ። አሁን እንግዲህ ላሳያችሁ ይሄ ዱላብ እንግዲህ የምታዩት ዱላፕ አሁን እንዳለ አውርጆ ነው ማለት ነው። ምክንያቱም ይሄ ልብስ እንደምታዩት ይሄ የምታያችሁላ ልብስ ይሄ የምታያችሁላ ልብስ የሚረተብ ነው። አብያውያ አብያውም ልብሱም ሁሉም በአንድ ላይ ስለሚሆን ማለት ነው። እዚህ ቤት ያው እንግዲህ ዱላቡን እንደምታወት ነው። አንድ ሁለት ሦስቱን አውርቼዋለሁ። የመጨረሻው አልወረደም፣ የመጨረሻውም አልወረደም እላቸዋለሁ። ይሄ በጠንያ ምናምን የሚያለበት ነው። አንዱ ወርቋል። ዱላቡ ማለት ነው። ይሄን በጣም ያነበር ዛሬ ረተብኩት ማለት ነው። ረተብኩት ይሄን እንታይ ድረስ ረተብኩት። ያው ዱላቡ ወርቋል ብያችኋለሁ። የወንዶች ነው ይሄ የወንዶች ነው። ረተብ ያለው ከላይ እስከ ታች ጀምሬ ማለት ነው። ያቶብ ነው ይህም ቶብ ማለጊያ ነው። አለኩላህ አልሐምዱላህ ወለከ አልሐምዱ ለከ አሽኩላህ ላህ ስብሃነ ወተዓላ ምስጋና ይድረሰው። ሰውየው እያጨበጨበ ሰውየው ትንሽ አሚሮ ነካሳ አደረገው አይቀርም ማለት ነው። ይሄ ደግሞ ዛሬ እኔ ከዚህ እና መሰለኝ ያመጡት አዲስ ልብስ ተብሎ ነው እንግዲህ ቤታቸው ቢቀየር ደስ ይበል ነበር። ቤታቸው እንደለ በቃ አሮጌ ነው ሀቂቃ ይሁንና እንግዲህ ምን ማድረግ ይቻላል? እላችኋለሁ ውዶችዬ፣ እኔም ወደ ጥግረራ ይልቅ ወይኔ ወ ኔ እና ውዶችዬ፣ እንግዲህ ያው እንግዲህ ወደ ወላ እላችኋለሁ። የሴቶች አሁን እንግዲህ ይህም የሴቶች ነው እያችኋለሁ። ይህም የሴቶች ነው። አሁንም እንግዲህ ባሪ ፋዲ የሆነው ወደ ከታች ጀምሬ አንድ ሁለት ሦስት አራት አምስት አምስተኛው ድረስ እንግዲህ እኔው ራሴ ወረኛል ማለት ነው። እያሳየኋችሁ ነው ያለሁት። እንግዲህ ተመለከቱ፣ ሁለት ሦስት አራት አምስት ይሄ የቆንጆዋ ነው እንዳለ ማለት ነው። የቆንጆዋ ነው ላይ ጀምሮ ስታይ ድረስ እረትቤ እሷን ጨርሻለሁ ማለት ነው። ይገርማችሁ እንዴት ምድር ካሜራው ቢዞር ያሳያችሁ ነበር። ካሜራው ባይዞርም እንዴት ማሳየት ይችላሉ? ይሄ እንደምታወት ይሄ እምድር ያለው ይሄ እንግዲህ እምድር ያለው ይሄ እምድር ያለው እንዳለ እምረተብ ነው ማለት ነው። እምረተብ ነው ይሄ እንግዲህ አሁን

ይች ና የአስራ አምስት ቀን ዋን ማለት ነው። ከዛ በኋላ በሺ አምስት ነው የተባለው። እሱንም ደግሞ ምንም ነገር የላቸውም ያሳዝናሉ። ሀቂቃ ማለት ነው። እንጃ እነዚህን ሰዎች ሳይ ልቤ አንዴ አንዴ ደግሞ ሳይሰጡኝ የሚሰጡኛል ብዬ አላስብም። ምክንያቱም ከድህነታቸው አንጻር ምንም የላቸውም። እንንጃ ቤቱ ፈርሶ ብታውት የኔ ክላስ አንድ ቀን አሳያቸዋለሁ ማለት ነው። አሁን መብራቱ ጠፍቶ የለም። ይሄ በአንድ ጎን ኮርኒሱ ወድቋል። በአንድ ቀን ኮርኒሱ ወድቋል ማለት ነው። የለም የለም ይኸው መስኮት እኮ ራሱም ትሌላቸውን በትክክል በቃ ቤቱ የተሟላ አይደለም። እንዴት ነው ታዲያ ይህቺን የአስር የአስራ አምስት ቀን እንኳን ይሰጥኛል ብዬ እንዲ ሙሉ ለሙሉ ትላላልኩም። የሆነ በቃ ምሸከክ ያዝኩ ማለት ነው። ወላሂ እላችኋለሁ። እጅን አመናችሁ ማላመናችሁም የማጥበው እቃ በታይት ነው በታይት አጥባለሁኝ። በታይት ነው እቃ የማጥበው ዋላይ ወላሂ እላችኋለሁ በታይት ያጥብ ባለሁኝ። እንደገና ደግሞ እስፍንጃል የላቸውም። እስፍንጃል የማደርገው የእንትኑን ቀድቼ የእንትኑን ኬስ ማለት ነው የበጣጦሱን ኪስና የሽንኩርቱን ኬስ አውጥቼ እጥብ አድርጌ በደንብ አድርጌ በሱ ነው የማጥበው ማለት ነው። በሱ አጥባለሁኝ። ቤት ደይቱል ነበር እዚህ ድረስ አስራ አምስት ቀን ያቆየሁት ትንስ እያገኘ ውሃ ጨመርኩባት፣ ከረርስ ጨመርኩባትና አልባይቱን ሙልታርግ ያስቀመኳት ዛሬ ያልቃብኝ የአረቢ አንጡ ባካችሁ፣ ባካችሁ ብለረግ እኔ እሄዳለሁ። የራሳቸውን ነገር መቴስ አልባጅም። ሰበሰቡ ምንም ጠለባት አሁን ከሄ ከሽኤ ና ካርቶን ነው የመጣው ማለት ነው። መጠላላስ የሚበሉት ብቻ የሚበሉትን ጠብጠብጠብ እያደርጉ ነው የሚያመጡት። በጣም ያልተሟላበት ቤት አስቸጋሪ ነው በሳራሀላ መስራት ራሱ